አንድ ጊዜ ስራ ላይ ያለው ስራ ቦታ የሴቶች መሸጫ ነው፣ እና ስራ ቦታ ላይ አንድ ከስተመር ትመጣለች እና እንዳስተናግዳት ጠየቀችኝ። ከዛ ማልበስ ጀመርኩኝ። እኔ የማለብሳት ነገር ሁሉ አይመቻትም። በስራው ከመልመዳችን የተነሳ የትኛው አይነት ሰው ምን አይነት ነገር እንዲለብስ እንደሚችል እናቅ ነበር። እና ያለበስኳት ምንም ነገር ልትወዱ አልቻለችም። እሷ የምትመርጣቸውን ነገሮች ሞር ትወዳቸዋለች። በፍላጎቱ ስለሆነ እሺ ያልኳት ከዛ ካለ ባሏ ታሳየዋለች። ባል የው ቁጭ ብሎ እየጠበቃት ነው እና በተደጋጋሚ ትለብሳለች ወታ ታሳየዋለች። ቆንጆ ነው ይላል ተደጋግሞ፣ ግን ምን ይላል? እሷ አስኪ የሆነ ነገር ምረጭላት ይላል። ያው ውስጡ እንዳልተቀበሉ እኔ ገብቶኛል። ከዛ በጣም ብዙ ነገር አስሞከርኳት በጣም ብዙ ሰዓት ለካችና የሆነ ሰዓት ላይ በቃት መሰለኝ። ነገሮችን የምትወስዳቸውን ለየውላት እና ከፕሮቫ ቤት እየወጣች ነው እና ልክ እንዲህ ቀና ብሎ ሲያያት፣ እሷ ከፕሮቫ ቤት እየወጣች ኦ፣ በቃ ይሄ በጣም ያምራል፣ በተለየ ላይኛው በቃ በጣም ቆንጆ ነው፣ እንዳትተው ሁለተኛ፣ ይሄ በጣም ቆንጆ ነው፣ በሌላ ከለር የለው ምናምን አለ። በጣም ነው የደነገጥኩት፣ ብቻ ለው የደነገጥኩት፣ እሷም ደንግጣለች። ቆጥ በቃ የሆነ ቀጥ ብላ ነው ቆማ ያየችው እና ምን ምን እያወራ እንደሆነ እኔ ራሴ ግራ ገብቶኛል። በኋላ ለካ ምንድነው እያለ ያለው ከቤት ለብሳ የመጣችው ልብስ ነው። ፈጽሞ የሆነ አይቷታል ግን አላያትም። ቀን ምናልባት ከቤት ስትወጣ ይሄ ነገር ያምራል ብለው እኮ ያምራል ብሏት ነው ብዟት የመጣው። ግን እዛ ከደረሰ በኋላ በጣም ብዙ ስታሳየው በጣም ብዙ በቃ ከመሰልቸቱ የተነሳ ነው እዛ ጋር ቁጭ ብሎ የነበረው እና በጣም ተናደደች፣ ደነገጠች እና ነገሮቿን ሁሉ ትታሄደች። ብዙ ልብስ ልትገዛኝ የነበረውን ነገር ሁሉ ትታሄደች። እሱም እሷም ሁሉ አብረው ነው የመጡት ጥሩ ከስተመሮች የነበሩ። ከዛ ግን ምንድን ነው የመሰለ የገባኝ አንዳንድ ሰዎች ለሆኑ ሰዎች የምንጥልባቸው ግዴታ አለ። ይሄ ሰው ምናልባት ለራሱ ራሱ ልብስ ዞሮ መግዛት አይፈልግ ይሆናል። ምናልባት ለራሱ የሆነ እንደዚህ አይነት ነገሮች ማድረግ አይፈልግ ይሆናል። አንዳንድ ሰው አለ ምንም ነገር ለራሱ መግዛት የማይፈልግ ወይ ሰው ልኮ የሚያስገዛ ወይ ደግሞ የሆነ ያገኘውን ድንገት ዝም ብሎ ብር ከፍሎ ብቻ የሚሄድ እንደዚህ አይነት ነገር ፈልጎ ታግሶ ለክቶ መግዛት የማይፈልግ ሰው አለ አንዳንድ ሰው እና እንደዚህ አይነት ሰው ነበረ። ሰውየ ይመስለኛል በጣም ሰልችቶታል። እሷ ደግሞ ግድ ምንድን ነው የሆነ ሰው ነው ባለቤቷ ነው። ስለዚህ አብሮ መሄድ አለባቸው፣ ልብሱ መግዛት አለባቸው። ያንን ነው የምታስበው። ወይ ዘመናዊነት ሊመስላት ይችላል፣ ምናምን እንደ ሰውየው ባህሪ ሳይሆን እንደ ግዴታ ሌሎች ሰዎች ሲያደርጉት እንዳየችው ሊሆን ይችላል ይዘው የመጣችው እና ምን ያህል እንደማያያት ምን ያህል እንኳን አዲሱን ልብስ ሌላውን እንኳን ፊት ያደርጋል አያደርግም የሚለውን እንደማያ የምታውቀው መጨረሻ ላይ ለብሳ ከቤት የመጣችው ልብስ በጣም ያምርብሻል ስላላት ነው እና እሱ ራሱ ተደናገረ ግራ ገባው። ያልኩት ነገር ስተትሎ አያምርም ምናምን ብሎ ነው እንጂ ያሰበው ከቤት ለብሳ የመጣችው እንደሆነ ሁሉ መጨረሻ ላይ አልገባውም። የሆነ ተቆጥታ ስትሄድ ነው ምን አድርጎ እንደሆነ ለእኔ የጠየቀኝና የነገርኩት በጣም ደነገጠው። ያ ማለት በሱም ሳይድ ሆኜ ሳየው ደግሞ ምንም ትኩረት የሚሰጣት አይነት ነገር አይደለም ማለት ነው። ቢያንስ ከቤት ለብሳ የምትመጣውን ነገር ለይቶ እንኳን አላየውም። ምናልባት ከቤት ሲወጡ ምን እንዳረገች እራሱ ትዝ አይለውም ማለት ነውና አንዳንድ ሰዎች ግዴታ ባንጥልባቸው፣ በቃ ያንን ነገር አልፈለገም አይደለ? ለምን እራሷ መታ ትገዛም? ለምን አትተውም ወይ? ብቻውን መግዛት ትችላለች ምናምን ልታሳየው ልታማርጠው የምትችለው አይነት ባህሪ ካለ ኦኬ፣ አንድ ላይ ሄደው ቢገዙት ምናምን ጥሩ ሊሆን ይችላል። ሶ ካልሆነ ግን ቢቀርስ፣ በዚህን ያህል መናቆር ግዴታ ተደርጎ ሰዎች ላይ ባይጫንስ? ምን ታስባለ? ያው እኔ እንደዛ ስለሚሰማኝ ነው።